የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ም ርዕሶቹን እናስደምጣቸዋለን። ቤት የሚፈርስባቸው ከኮንዶሚኒየም እና ከተገጣጣሚ ቤት እንዲመርጡ ተጠየቁም። ቤቶች ልማት ወረቀት አልባ አሰራር መዘርጋቱን አስታወቀም። የትግራይ ሕዝብ ማምለጥ ወደማይችልበት አስከፊ ጦርነት ዳግም እንዳይገባ ስጋት ተፈጥሯል። የዩክሬን ስምምነት በሞስኮ እንጂ በዋሽንግተን እንደማይወሰን ተገለጸም። ባለጸጋ ያደርጋል የተባለው አፈር በ120 ዶላር እየተሸጠ ነው ተባለ።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 ጊዜያዊ አስተዳደሩ በትናንትናው እለት ባወጣው መግለጫ የትግራይ ሰራዊት ከፍተኛ አዛዦች የአንድን ወገን ፍላጎት ለማስፈጸም መንግስትን በመበተንና የፕሪቶሪያን ስምምነት በይፋ በመጣስ የትግራይን ህዝብ ወደ ሌላ ጥፋት እያመጡ ነው ብሏል። ያለፉትን ስህተቶች ከማረም ይልቅ ከትናንት ጀምሮ የጊዜያዊ አስተዳደር አመራሮችን እያደኑ እያፈኑና እያሰሩ ነው ሲልም አስታውቋል። ከጥር 15 ቀን 2017 ዓም ጀምሮ አንዳንድ የትግራይ ሰራዊት ከፍተኛ አዛዦች የአንድን ወገን የስልጣን ጥማት ለማርካት ግልጽ የሆነ መፈንቅለ መንግስት ለማድረግ ሲንቀሳቀሱ እንደነበር የገለጸው መግለጫው እነዚህ ህገወጥ ድርጊቶች በዚህ ሳምንት ተጠናክረው ቀጥለዋል ብለዋል። የሰሜን ምስራቅ እና ደቡብ ግንባር አዛዦች የሚመሩ ህገ ወጥ ድርጊቶች በዚህ ሳምንት ተጠናክረው ቀጥለዋል ሲልም ገልጿል። ይህንን አደገኛ እንቅስቃሴ ለመግታት እና ህገ ወጥ ድርጊቶችን ሁሉ ለማስቆም የካቲት 26 ቀን 2007 ዓ ም ለትግራይ ጦር ዋና አዛዥ የተጻፈ ትእዛዝ ቢሰጥም የጥፋት ድርጊቱ መቀጠሉን ገልጿል። አክሎም ሁኔታውን ልባት ባለማግኘቱ የግንባሩ አዛዦች በመንግስት እገዳ እንደተጣለባቸው የገለጸ ሲሆን፣ የጸጥታው ቢሮ ኃላፊውን ከኃላፊነታቸው መነሳታቸውን አመልክቷል። ሆኖም በሰላማዊ ዜጎች ላይ ያነጣጠሩ ጥቃቶች አሁንም ቀጥለዋል። መንግስትን ከላይ እስከታች የማፍረስ ስራው ተጠናክሮ ቀጥሏል ሲልም አስታውቋል። ጊዜያዊ አስተዳደሩ ኋላ ቀርና ወንጀለኛ ሲል የጠራው ቡድን እድሉን ካገኘ ማፈንና ማሰር ብቻ ሳይሆን የጊዜያዊ አስተዳደር አመራርን ለሶስተኛ ወገን እንደሚያስረክቡ መረዳት ያስፈልጋል ሲልም አሳስቧል። የትግራይ ጊዜያዊ አስተዳደር በአጠቃላይ የትግራይ ህዝብ ከውስጥም ከውጭም፣ የትግራይ ወጣቶችና የትግራይ ሰራዊት ይህንን ሁኔታ በመረዳት አካባቢያቸውን እንዲጠብቁም ጠይቋል። የትግራይ ወጣቶች በእናንተና በህዝባችሁ ላይ እየደረሰ ያለውን አደጋ መታገል በተደራጀ መልኩ አካባቢያችሁን ጠብቁ ሲልም ጥሪ አቅርቧል። የፌዴራል መንግስትን በጸጥታ ኃይሎች ስም የሚንቀሳቀሱት ኋላ ቅርና ወንጀለኛ ቡድን ተላላኪ እንጂ የትግራይን ህዝብና ጊዜያዊ አስተዳደር የማይወክሉ መሆናቸውን ሊረዳ ይገባል ሲል በመግለጫው አሳስቧል። አክሎም የፌዴራል መንግስትና ዓለም አቀፉ ማህበረሰብ ይህ ቡድንና አጋሮቹ የፕሪቶሪያ ስምምነትን እየጣሱ በመሆኑ አስፈላጊውን ሁሉ ጫና እንዲያደርግ እንጠይቃለን ብሏል። ቤት የሚፈርስባቸው ከኮንዶሚኒየም እና ከተገጣጣሚ ቤት እንዲመርጡ ተጠየቁም። ቦሌ ሰፈር በርካታ መኖሪያ ቤቶች ሊፈርሱ ነው። በአዲስ አበባ ከተማ አስተዳደር በኮሪደር ልማት ምክንያት የተጀመረው የመኖሪያ ቤት ፈረሳ ተባብሶ መቀጠሉ ተሰምቷል። በከተማዋ ከውበትና ከልማት ጋር ተሳስሮ የተጀመረው መኖሪያ ቤቶችን የማፍረስ ሂደት በተለያዩ ምክንያቶች ተባብሶ መቀጠሉን ቤታቸው ሊፈርስባቸው እንደሆነ የተነገራቸው ነዋሪዎች ለአቦል ዜና ገልጸዋል። በቦሌ ክፍለ ከተማ ወረዳ 3 ተብሎ በሚጠራው አካባቢ በቀበሌ ቤት የሚኖሩ ስምንት አባወራዎች ቤታቸው ፈርሶ መሬቱ ለባለሀብት ሊሰጥ እንደሆነ ተናግረዋል። በመሀል ከተማ ከአራት አስርተ ዓመታት በላይ የኖሩበት ቤታቸው የሚፈርስባቸው ዜጎች አቅመ ደካሞች የሚገኙበት መሆኑም ታውቋል። ባሳለፍነው ሰኞ ነዋሪዎቹን ቀበሌ ጠርቶ ቤቱ እንደሚፈርስ የነገሯቸው ሲሆን ከኮንዶሚኒየምና ከተገጣጣሚ ቤት የፈለጉትን መርጠው ውሳኔያቸው እንዲያሳውቁም ተነግሯቸዋል። ለነዋሪዎቹ ኮንዶሚኒየም ከመረጡ ጠባብ ስቱዲዮዎች የሚቀርብላቸው ሲሆን፣ ተገጣጣሚ ቤት ግን እስከ ባለ ሁለት መኝታ አማራጭ ቀርቦላቸዋል። ነገር ግን ኮንዶሚኒየም ከመረጡ ቅድመ ክፍያ በአስቸኳይ እንደሚከፍሉ፣ ተገጣጣሚ ቤቶች ከመረጡ ግን ከመንግስት የኪራይ ውል ይዘው መኖር እንደሚችሉ የተነገራቸው ሲሆን የኪራይ ቤቶቹን መንግስት በፈለጋቸው ጊዜ የመልቀቅ ግዴታ እንደሚኖርባቸው ማውቀዋል አብዛኞቹ ነዋሪዎች የዕለት ጉርሳቸውን የሚቸገሩ ሲሆን ጠባብ ኮንዶሚኒየም በብዙ ብር ወይም ሰፊ ቤት በኪራይ የሚል አጣብቅኝ ውስጥ መውደቃቸውን ሰምተናል። ቅሬታ አቅራቢዎቹ ከሰፊ ቤቶቻቸው ሲፈናቀሉ አልሚ ባለሀብቶች ለሚያፈናቅሏቸው ነዋሪዎች ምትክ ቤት የሚያመቻቹበት ወይም የኢኮኖሚ ችግር ያለባቸው ተለይተው የተለየ አሰራር ሊዘረጋ ይገባል ብለዋል። ወረዳው እስካሁን ድረስ ለኮሪደር ልማትና ለባለሀብቶች ለመስጠት 107 አባወራዎችን ማንሳቱን ያገኘነው መረጃ ያመለክታል። ቤቶች ልማት ወረቀት አልባ አሰራር መዘርጋቱን አስታወቀም። የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ በክፍለ ከተሞችና ወረዳዎች የቤቶችን መረጃ በቴክኖሎጂ በማደራጀትና ና በመረጃ እቋት በማስገባት በከተማ ቤቶች መረጃ አስተዳደር ሲስተም አገልግሎት ለመስጠት የሚያስችለውን ስራ በማጠናቀቅ አገልግሎቱን እያስጀመረ ይገኛል ተባለም። በዘርፉ የሚታዩ ሌብነትና ብልሹ አሰራርን በመቅረፍ ወጥ የሆነ የአሰራር ስርዓትን በመዘርጋት ፍታዊ የሆነ የቤት አስተዳደር ስርዓትን ማስፈን ዓላማ ያደረገው ይህ አገልግሎት በአራዳ ክፍለ ከተማ በይፋ ተጀምሯል። የዚህ አገልግሎት መጀመር በቤት አስተዳደር ዘርፍ የሚታዩ የመልካም አስተዳደር ችግሮችን በመቅረፍ የተቀላጠፈ አገልግሎት መስጠት እንደሚያስችል በመርሃ ግብሩ ላይ በመገኘት አገልግሎቱን ያስጀመሩት የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ኃላፊ ክብርት ቅድስት ወለ ጊዮርጊስ ተናግረዋል። አገልግሎቱ የመንግስትና የሕዝብ ሀብትን ለመጠበቅ በፍታዊነት ለማስተላለፍና ለማስተዳደር እንደሚያስችል የገለጹት ኃላፊዋ በቀጣይ ውል ከማዋዋል ውጭ ያሉ ከቤት ማስተላለፍና ማስተዳደር ጋር የተያያዙ ተግባራት ወረቀት አልባ በሆነ መልኩ እንደሚሰጡ አስገንዝበዋል። ጊዜና ገንዘብን ለመቆጠብና የስራ ጫናን ለማቃለልም የአገልግሎቱ መጀመር ጉልህ አስተዋጽኦ እንደሚኖረው ወይዘሮ ቅዱስ ጨምረው ገልጸዋል። በክፍለ ከተማው ያሉ የቤቶች መረጃዎች በቴክኖሎጂ አለመደራጀታቸው በአገልግሎት አሰጣጥ ላይ መስተጓጎልና በተገልጋዮች ዘንድ መንገላታት ፈጥሮ መቆየቱን የገለጹት በመርሃ ግብሩ ላይ የተገኙት የአራዳ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ አቶ ጌታሁን አበራ በበኩላቸው ይህ በቴክኖሎጂ የታገዘ ወረቀት አልባ የቀጥታ አገልግሎት መጀመር መረጃዎችን በማደራጀትና የተበላሹ አሰራሮችን በማስተካከል አገልግሎትን ለማቀላጠፍና የተገልጋዮችን እርካታ ለመጨመር እንደሚያስችል ገልጸዋል። የቤቶች መረጃ አስተዳደር የሲስተም አገልግሎትን ለማስጀመር የተከናወኑ ተግባራትን የሚገልጽ ሪፖርትና ቀጣይ ትኩረት የሚሹ ጉዳዮችን በተመለከተም በክፍለ ከተማው ቤቶች አስተዳደር ጽሕፈት ቤት ኃላፊ ጽጌ ከተማ አማካኝነት ቀርቧል። የዩክሬን ስምምነት በሞስኮ እንጂ በዋሽንግተን አይወሰንም ተባለም የሩሲያ ሕግ አውጪ አባል ማንኛውም የዩክሬን ስምምነት በሞስኮ እንጂ በዋሽንግተን አይወሰንም ሲሉ ተናግረዋል። በዩናይትድ ስቴትስ እና በዩክሬን ባለስልጣናት መካከል በተደረሰው የተኩስ አቁም ሀሳብ ላይ አስተያየት የሰጡት አንድ ተደማጭነት ያላቸው የሩሲያ ሕግ አውጪ ምክር ቤት አባል ማንኛውም ስምምነት በዋሽንግተን ሳይሆን በሞስኮ ስምምነት ላይ እንደሚሆን ተናግረዋል። የሩሲያ የፌዴሬሽን ምክር ቤት የዓለም አቀፍ ጉዳዮች ኮሚቴ ሊቀመንበር የሆኑት የሩሲያ ፓርላማ የላይኛው ምክር ቤት አባል ኮንስታንቲቭ ኮስቼቭ በቴሌግራም ላይ በለጠፉት ጽሁፍ ሩሲያ በዩክሬን ግዛት እየገሰገሰች ነው፣ እናም ስምምነቱ ከሩሲያ ሀሳብ የተለየ አይሆንም ብለዋል። የማንኛውም ስምምነት አስፈላጊነትን በመረዳት በእኛ ውላይ እንጂ በአሜሪካን አይወሰንም ብለዋል። ይህ መኩራራት አይደለም፣ ነገር ግን እውነተኛ ስምምነቶች መደረግ ይኖርባቸዋል ሲሉም አክለዋል። የዩናይትድ ስቴትስ እና የዩክሬን ከፍተኛ ባለስልጣናት በሳውዲ አረቢያ የወደብ ከተማ ጂዳ ለዘጠኝ ሰዓታት ድርድር ካደረጉ በኋላ ኬቭ አፋጣኝ የ30 ቀናት የእርቅ ስምምነት ለመቀበል እና ከሞስኮ ጋር ዘላቂ ሰላም ወደነበረበት ለመመለስ እርምጃዎችን ለመውሰድ መስማማታቸውን የዩናይትድ ስቴትስ ዩክሬን የጋራ መግለጫ ማስታወቁ ይታወሳል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከውይይቱ በኋላ ኳሱ አሁን በሩሲያ ውስጥ ነው ብለዋል። የዩክሬን ፕሬዚዳንት ቭላዲሚር ዜሌንስኪ እርቁን እንደ አዎንታዊ ስምነት ተቀብለው ሩሲያ ሀሳቡን እንድትቀበል አሜሪካ ማሰመን አለባት ብለዋል። በከፍተኛ ደረጃ የተደረገውን ስብሰባ ተከትለው ዋሽንግተን በዩክሬን ላይ የጣለውን ወታደራዊ እርዳታ ወዲያውኑ እንደሚያነሳና ከኬቭ ጋር የመረጃ ልውውጥ እንደሚቀጥል አስታውቃለች። የዩክሬን ፕሬዚዳንታዊ ጽህፈት ቤት ምክትል ኃላፊ ፓቭሎ ፓሊሳ የአሜሪካ ወታደራዊ እርዳታ እንደገና መጀመሩን አረጋግጠዋል። ባለጸጋ ያደርጋል የተባለው አፈር በመቶ ሀያ ዶላር እየተሸጠ ነው ተባለ። አፈሩ የባንክ ህንፃዎች ከተገነቡባቸው ቦታዎች ላይ የተቆፈረ ነው ተብሏል። ይህን አፈር መጠቀም ሀብታም ያደርጋል በሚል በርካቶች እየሸመቱት ይገኛሉ። የዓለማችን ቁጥር ሁለት ሀብታም ሀገር በሆነችው ቻይና በአነስተኛ ካርቶን ወይም ከረጢት መሳይ እቃ መያዣ እየተሸጠ ያለው ነገር ብዙዎችን አስገርሟል። ይህ ዕቃ ባንኮች ከተገነቡባቸው መሬት ላይ የተቆፈረ አፈር ሲሆን አንድ ከረጢት አፈር በ880 ዋን ወይም 120 ዶላር እየተሸጠ ይገኛል። ሳውስ ቻይና ሞርኒንግ ፖስት እንደዘገበው ከሆነ ይህ ከባንኮች ህንፃ ስር ይወጣል የተባለው አፈር ሰዎችን ባለጸጋ ያደርጋል የሚል እምነት ታሳድሯል። በንግዳቸው እንዲሳካላቸው የፈለጉ ቻይናውያን ይህን አፈር እየሸመቱ እንደሆነም በዘገባው ላይ ተጠቅሷል። አፈሩ በበይነ መረብ የንግድ አውታሮች አማካኝነት ለሽያጭ የቀረበ ሲሆን የአፈሩ ተፈላጊነት መጨመሩን ተከትለውም እስከ አንድ ሺህ ዩዋን ደርሷል ተብሏል። ለሽያጭ የቀረበው ይህ አፈር ከአራት የቻይና ግዙፍ ባንኮች ማለትም ከቻይና ጉርና ባንክ ከኢንዱስትሪ ባንክ ኦፍ ቻይና፣ ከንግድ ባንክ እና ከቻይና ኮንስትራክሽን ባንክ ህንፃዎች ስር የተቆፈረ እንደሆነ ተገልጿል። የሀብት መጠን ይጨምራል የተባለው የአፈር ከንግድና ኢንቨስትመንት ጋር ያሉ መጥፎ ነገሮችን ያስወግዳል ተብሎ ይታመንበታል። አፈር ሻጭ ነጋዴዎች አፈሩን በሌት ይቆፍራሉ የተባለ ሲሆን እንደተባለው ተባለው ይህ አፈር የተባለውን ያህል ሀብት ያስገኛል የሚለው አመለካከት እስካሁን በሳይንስ አልተረጋገጠም። በቅርቡ ተአምረኛ የተባለውን አፈር የገዛና ስሙ እንዳይጠቀስ የፈለገ ቻይናዊ እንዳለው ብዙ ጓደኞቹ አፈሩ እንደገዙና እንደተባለው አፈሩ ሀብት ካስገኘ በሚል እሱም እንደገዛ ተናግሯል። ድርጊቱ በመላው ቻይና መነጋገሪያ የሆነ ሲሆን ብዙ ሰዎች አፈር ከመግዛት እንዲቆጠቡና ገንዘባቸውን እንዳይጭበረበሩ ሲሉም አሳስቧል።